ጋራ ድምሳችን የሆነው አብሮነት ዲጂታል ሚዲያ ነው። ሰላም ሰላም፣ ውድ አድማጭ ተመልካቾቻችን እንደምን ሰነበታችሁ። እንኳን ለ2018 በሰላም አደረሳችሁ አደረሰን እያልኩኝ በዛሬ ዕለት እየተከበረ ላለው የመስቀል በዓል ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት እወዳለሁ። እንደሚታወቀው በጣም በደማቅ ሁኔታ በሀገራችን ከሚከበሩት ሃይማኖታዊ በዓላት አንዱ የመስቀል በዓል ነው። በብዙ የኢትዮጵያ ክልል በከፍተኛ ሁኔታ መስቀል በደማቅ ይከበራል። እናም በብዙ ክልሎች እንዳየነው እንዲህ ተከብሯል። እኛ ግን ዛሬ ወደ እናንተ ይዘን የመጣንላችሁ በሀገረ ኩባ የሚገኙ ኢትዮጵያውያን እንዴት አከበሩት የሚለውን ልናሳያችሁ ወደናል። በቅድሚያ ስለ ኩባ ጥቂት ልበላችሁ። ኩባ በካሪቢያን ውስጥ የምትገኝ ትልቅ ደሴት ነች፣ ሀገርም ነች። ዋና ከተማዋ ሀቫና ይባላል። ቋንቋዋ ስፓኒሽ ነው። የህዝቧ ብዛት 11.2 ሚሊዮን ሲሆን 41 ፐርሰንቱ የካቶሊክ እምነት ተከታይ፣ 35 ፐርሰንቱ የባህል አምልኮ ተከታዮች ሲሆኑ፣ 5 ፐርሰንት የሚሆኑት የፕሮቴስታንት እምነት ተከታዮች፣ 3 ፐርሰንት የሚሆኑት የአይሁድና የእስልምና ተከታዮች ናቸው። 17 ከመቶ የሚሆኑት ደግሞ እምነት የላቸውም። እናም በጥቂቱ ስለ ኩባ ይህን ያክል ካልኳችሁ፣ በዛሬው ዕለት በሀገራችን በደማቅ ሁኔታ የሚከበረውን የመስቀል በዓል ለማክበር ከተለያዩ የአውሮፓና አሜሪካ ሀገራት የተወጣጡ የኦርቶዶክስ እምነት ተከታይ አባቶች ወደ ኩባ አቅንተዋል። ወደዛ ከተጓዙትን መካከል መላእክ ህይወት ቀሲስ ጌጡ የኋላ ሸት የስቶክሎም ሲዩድን ደብረ ሰላም መዳን ያለም ቤተክርስቲያን አገልጋይ መጋቢ ብሉይ አባ ኃይለ ሚካኤል ተሾመ፣ በአሜሪካ በቨርጂኒያ መካነራማ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ዲያቆን ማን አላበበ፣ ከአውሮፓ ኔዘርላንድ አንድ ላይ በመሆን ወደ ኩባ ተጓዙ። በኩባ የሚኖሩ ኢትዮጵያዊ ኦርቶዶክስ እምነት ተከታዮች ጋር ኩባ ተገናኝተዋል። በኩባ የሚገኙ ኢትዮጵያውያን በቁጥር በጣም ጥቂት ናቸው። ሆኖም ተጋብተው ተዋልደው በዝተዋል። እናም እነዚህ የእምነት አባቶች ልናያችሁ እና ከእናንተ ጋር መስቀልና ክብር መጣን ሲሏቸው በጣም በብዙ አመታት በኋላ እንደዚህ አይነት በዓልን በጋራ ሲያከብሩ የመጀመሪያቸው ነው እና በእርግጥ ደስታቸው ወደር የሌለው ነበር። እናም በዓሉን በደመቀ ሁኔታ ሃቫና በሚገኘው ከኦርቶዶክስ ቤተ ክርስቲያን ውስጥ በጋራ እንዲህ ባለ መልኩ አክብረው አሳልፈዋል። እንግዲህ ለመላው የክርስትና እምነት ተከታዮች በድጋሚ መልካም በዓል ይሆንላችሁ እያልኩኝ እስከ ሳምንት